በዓለም ላይ በአየር ንብረት ለውጥ ሳቢያ የሚከሰቱ የተፈጥሮ አደጋዎች አሳሳቢ እየሆኑ መጥተዋል። ለዚህ ደግሞ ለአየር ንብረት ለውጥ ተጽዕኖ ወይም ደግሞ አስተዋጽኦ የማያበረክቱ ሀገራት የችግሩ ገፈት ቀማሽ ኗል እንደ አፍሪካ ላሉ አህጉር ደግሞ ይህ ችግር አሳሳቢ ነው። ሀገራችን ኢትዮጵያ ደግሞ ይህንን ችግር ለመፍታት የሚያስችልና አርአያ መሆን የሚያስችላትን ተግባር እያከናወነች ትገኛለች። በአረንጓዴ አሻራ መርሃ ግብር የአረንጓዴ አሻራ መርሃ ግብር በ2011 ዓ ም የተጀመረ ሲሆን ባለፉት ስድስት ዓመታት 40 ቢሊዮን ችግኞችን ለመትከል አስችሏል። እንደ ሀገር 50 ቢሊዮን ችግኞችን በመትከል ኢትዮጵያን በማልበስ የምግብ ዋስትናን በማረጋገጥና የስራ እድልን በመፍጠር የሀገራችን የደን ሽፋንን ከነበረበት ወደ 30 በመቶ ከፍ ለማድረግ ታቅዶ እየተሰራ ነው። በዘንድሮ የአረንጓዴ አሻራ መርሃ ግብርም 7.5 ቢሊዮን ችግኝ ለመትከል ቅድመ ዝግጅት ተጠናቋል። በዛሬው የአዲስ ቀን መሰናዶ ይህንን ጉዳይ የሀገር ጉዳይ አድርገኗል። ይህንና ሌሎች መረጃዎችን በኢቢሲ የዶት ስትሪም የማህበራዊ ትስስር ገጽ ማግኘት ትችላላችሁ።